ቀበሌ ያሳርግልን። በዚህ ያበላኸው ወንድማችን ያው ይሄ ነው በቃ ይገባል። ያው እኔ እናንተ ባላችሁ ትሆናለህ። ወንድሜ ሲሄድ ሸኛለሁ፣ ሲመለስ ይቀበላለሁ በሚል ያው ተዋበት አለማ ያበላሁ ለማየት በጣም ደስ ይላል። በእንደዚህ ያለ ደስታ እንዲመለስ ያድርግልን። የሞተ ከመቃብሬ መናና ከዱራ ላይ መጣ የሚባለው ያለ ሰው ነው ተስማምቶ መኖር ያለበት እና ተስማምታችሁ እንደዚህ ተከባብራችሁ ለመኖር እግዚአብሔር አምላክ ይከልላቸው። ቀበሌ ያሳርግልን። እግዚአብሔር እውነታ ዱኛ ያድርግልን። አቡነ ይመስላል።

እሺ፣ ደውላሉ እንዴ? ሙሽራውን ልታመጡለት እኮ ነው። ፈግበሉኝ ትንሽ

ወገን ወገን ወገን፣ አይ ሙሽራ መምሰል ምናምን፣ ሙሽራ መምሰል። ሰላም ሰላም፣ ቤተሰቦች እንግዲህ ገጠር ያለ ፊታችን ይሄው አስተዋውቃቸዋለሁ። በሰፊው ሰርጎችን ሰርተናል። እንደዛ ሰርቶች ደግሞ ሰንጄ ዩቲዩብ ቻናል ያገኙናል። ብቅበሉ፣ ፎሎ አርጉ፣ ሰብስክራይብ አርጉና አብራችሁኝ ነው በርከት ያለው

ተረኞች ናቸው፣ የነገ ሙሽሮች ናቸው። ስለዚህ ይሄን በርከት ያሉ በተለይ የሰርግ ወቅት ስለሆነ በርከት ያሉ ሰርጎችን ሰርቻለሁኝ። እንግዲህ በየቅደም ተከተል እየሰነድኩኝ እልክላችኋለሁ። እናንተ ማየት ብቻ ልምጠብቅ ባክ፣ ሰብስክራይብ ማድረግ ብቻ ልመ፣ ሰላማችሁ ይብዛ። የት ነው ያለ አትሉኝም? መቅደስ ማርያም ብትት የተቀበረበት ተንቦራቼ፣ ያደግኩበት ቦታ ነው ያለትኝ። እንግዲህ ይህን ይመስላል። ወደ ገጠራማ አካባቢ የተንቀሳቀሱ ሌሎችንም አሳያችኋለሁ። አብራችሁኝኑ፣ ሰላማችሁ ይብዛ።

ካሜራ ማኑ ደግሞ አብረኛ አደገው ነው፣ አብሮኛ አደገው ነው ናቄ ነው ያለው። አመሰግናለሁ። እ

ልብ በሉ እንግዲህ የገጠራማው ህይወት ይህ ነው። ደስ የሚለው በሰርግ ነው ደስ የሚል በጣም ማለት ነው። ቆርቆሮ እየደበደቡ የለም ዛሬ ባላት ፊታችንን በጠበቀ ልክ ነው ሙሽሮቹ የሚመጡት። ስለዚህ ፈረሶች፣ የተዋቡ ፈረሶች አሉ እንደምታዋቸው። በቀጣይ እንግዲህ ከነገ ጀምሮ ለእናንተ እናስተላልፍላችኋል። አብራችሁ አምሮባችኋል በነገራችን ላይ

ሰላም ቤተሰቦቻችን፣ እንግዲህ እንደምታውት በፈረስ እየሄድኩኝ ነው። በነገራችን ላይ ፈረስ ጋር ነው ያለሁት። በፈረስ እየሄድኩኝ ነው። አዎ ሙሽራ ሰርገኛ እየሄድኩ ነው። የት ነው ያለ ካላችሁኝ፣ እንደገት ነው ያለትኝ። እንደገት ወደ ጣባ ነው የምንሄደው። ወደ ፊት ነው እየሄድን ያለ ነው። ጣባ ነው የምንሄደው። ስለዚህ ዛሬ ነው ሙሽራ ይዘን የምንመጣ። ወጣ ሂድ። ታ ፈረስ አያችሁት። ታ ፈረስ ጋር ፈረስ ላይ ሆኜ ነው እየነዳሁ ነው ያለሁት። በጣም ደስ ይላል። በነገራችን ላይ ከኋላ ከኋላ አያችኋቸው

ከኋላ ሰርገኛ አለ። ከኋላ ሰርገኛ አለ። ከፊትም ሰርገኛ አለ። ስለዚህ እየሄድን ነው። ቻው በል። ሂድ ሂድ። አዎ ፈረስ እየጋለብኩ ነው፣ በነገራችን ላይ እየሄድኩ ያለሁት ፈረሱ ይጋለባል። ደስ ይላል። ይሄ ጣባ እና እንደገት ሜዳ ነው፣ መካከል ላይ ጣባ እና እንደገት ሜዳ ያለ ቦታ ነው። በጣም ነው ደስ የሚለው። በጣም ተይ፣ ሂድ። አዎ ፈረስ

እንግዲህ ቤተሰቦቻችን ስማበለው በገጠራማው አካባቢ ተንቀሳቀሰ ግራ እና ቀኙን ፊትና ኋላውን እያየ እንደዚህ ባላት ፊታችንን በሚመጥ ልክል እናንተ ያስተላልፍላችኋል ከፊቴ አንደኛው አጃቢ ፈረስ ይዞ ከፊቴ ያለ ከኋላም አሉ እየነፉ ነው አያቸ እነሱ እየነፉ ነው ከኋላ ያሉት ናቸው

ሰርገኛ <laughs> ናቸው።

እዚህ ዝል ዝል ከኋላም ከኋላ ፈረስ ትንሽ ቀስ ብሎ ነው የሚሄደው ብሎ ፈርቶ ነው። ፈረሱ አሪፍ ነው እኮ ቆንጆ ነው። ላለመጣል ነው። ሚዜ አጃቢ አለ ም አሉ አጃቢዎች አሉ።

በጣም ደስ ይላል። በነገራችን ላይ እንደ ዛሬ ተዝናንቼ አላውቅም። በጣም ነው ደስ የሚል ያዝናናል። በጣም በጣም ነው ደስ የሚላችሁ የምር ያዝናናል። በጣም ሩቀት

ታው የኛው ይሮጣል እኮ ወይ ቀይረኝ፣ እሱ ከፈለግ እህድ እሺ፣ እንግዲህ እሺ፣ ማካላል ማትዳ ጥለው ኮልክ ቢሮጥስ ቢጥለኝስ፣ እህድ ኧረ ተው ይጥለኝ። እህድ እንግዲህ እየሄድን ነው። ቤተሰቦቻችን እንግዲህ እያያችሁት ነው። በጣም ደስ ይላል። እህድ

ፈረስ ተሰጥቶኛል ዛሬ በፈረስ ነው እያጀብኩ ያለሁት። በጣም ደስ የሚል ፕሮግራም ነው። በነገራችን ላይ እንግዲህ ከመቅደስ ተነስተን ጣባ ሄድን። ከጣባ ነው ሙሽራዋን ይዘናት የምንመጣው፣ ከጣባ ነው ሙሽራ ይዘን የምንመጣው። ስለዚህ ጣባ አየርን ነው። አሁን የፈረስ አለንጋ ተሰጥቶኛል እያለሁ ይኸው፣ ከኋላ በጣም ብዙ ሰርገኛ ነው ያለው። በነገራችን ላይ ብዙ ሰርገኛ ነው ያለው። ከተሳተፍኩኝ እንደዛሬው ሰርግ ደስ ብሎኛል። አቅም እመጣለሁ

ፈረሱ በጣም ሲሮጥ ፈረዋለሁ ይጥለኛል ብዬ ነው።